ዳዊት እረኛዬን ሲለው እግዚአብሔርን ለምድራዊ ጥበቃ ብቻ አይደለም። ክርስትና ሰማያዊ ጸጋ ተሻግሮ የመኖር በረከት ፍጻሜ የሌለው ዘላለማዊነት የምናገኝበት ስፍራ ነው። የክርስትና ሃይማኖት የክርስትናው በአት በምድር ባለ ሽልማት የሚቋረጥ አይደለም። በዓለም ላይ ባለ ስራ ዕድሜ የሚቀድበው ዝና ነው ይኖረን በእኛ ዘመን እንኳን ብዙ ዝነኞች ዓለም ላይ ብቅ እያሉ ጠፍተዋል። በዓለም ታሪክ ነው ምላችሁ ነበሩ ተብለው ነው የሚነገሩት። እከሌ ዝነኛ ኳስ ተጫዋች ነበረ፣ እከሌ ዝነኛ ቦክሰኛ ነበረ፣ እከሌ ዝነኛ ሯጭ ነበረ። ነበረ ነው። ተክለ ሃይማኖት ነበሩ አይባልም፣ አሉ ነው የሚባለው። እጨጌ ዮሐንስ ነበሩ አይባልም፣ አሉ ነው የሚባለው። ቅድስት አርሴማ አለች፣ ነበረች አይባልም። ከምዕት ዓመታት ከሺህ ዓመት በኋላ ሳናውንም ከኛ ጋር አሉ። እግዚአብሔር ይክበር ይመስገን። የአባቶቻችን አምላክ ጡረታ የሌለው ሥራ ክርስትና ነው። ደክመን የማናቋርጠው የማናስረክበው ሹመት ቅድስና ነው። ስለዚህ ኖረን ብቻ ሳይሆን ሞተንም እንከብራለን። ማን ስላለ ከኛ ጋር? በማን ስም ስለምንጠራ? በእግዚአብሔር ስለምንጠራ። የክርስትና ሃይማኖት እንደዚህ ነው። ኪዳኑ የጸና ነው። አይቋረጥም፣ አይሰበርም፣ አይሰናከልም። በቃ የጸና ኪዳን ነው ያለን። እኛ ከመረጣቸው ጋር ያደረገው ቃል ኪዳን የጸና ነው። ኪዳነ ተካየድኩ ምስለሮ ያኔ ከመረጥኳቸው ጋር ቃል ኪዳንን አድርጊያለሁ። ቃል ኪዳኑ የጸና ነው። በአስራ ሶስተኛው መቶ ክፍለ ዘመን ወደ ኢትዮጵያ የመጡ ጻድቅ አባት በጻድቁ አቡነ ተክለ ሃይማኖት የዘመን መጨረሻ በኢትዮጵያ በደብረ ሊባኖስ ለምንኩስና የበቁት ጻድቁ ቅዱስ ዮሐንስ አባታችን እጨጌ ዮሐንስ ዛሬ በመካከላችን እውር ያበራሉ፣ ለምጻም ያነጻሉ፣ መካኒቱ ትወልዳለች፣ በቃሬዛ የመጣ ቆሞ ተመልሶ ይሄዳል። ጡረታና ድካም የለውም። ክርስትና አለምናት እንደ ሸንኮራ መጣ ምተፋው አለምንች እንደ ማስቲካ አላምጣ አላምጣ ዕድሜያችን ሲያልቅ አፋጭነታችን ሲያልቅ ጉልበታምነታችን ሲያልቅ ፈጣን ምጡቅ አይምሯችንን መጣ ተጠቅማ አለም ትተፋናለች። ጡረታ ወጥታ እግዚአብሔር ጡረታ ያወጣው በሰ የተጠራ የለም። ወደሱ የመጣውን ሁሉ ወደ ውስጥ ነው። ለዘ መጽሐቤ እየሰድገ ወያውጽፈ ወደ እኔ የመጣውን ወደ ውጭ አላወጣውም። አልመለጽ ቁም ያለው ሰው የለም። ተመለስ ያለው የለም። ወደሱ የሚመጡ ሁሉ ብሩሃን ናቸው። ሽማግሌው ወጣት ይሆናል እንደ ንስር ክንፋቸውን ታዲ ኃይላቸውን ያድሳሉ፣ ይበራሉ፣ አይደክሙም፣ አይታክቱም ይላል ኢሳይያስ ላይ። ስለዚህ እግዚአብሔር የመጨረሻ ጥንቃችን ነው ማረፊያችን፣ ጥሎ የማይጥለን የሚጥል የኀጢአት በሽታ ቢኖርብን እንኳን አንስቶ አራግፎ እንደገና ሚያቅፈን አባት እግዚአብሔር ነው። ከሞት በኋላ አጥንት የሚጠብቅ ታማኝ ታማኝ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። ሳኑ ላይ ድንቅ ሆኖ የሚነገርለት እግዚአብሔር የመረጣቸውን በቀለመ ወርቅ ስማቸውን እስከ መጨረሻ ይጽፋል። በዚህ ሳምንት ውስጥ ስሙ የተሰየመለት አንድ ሰው አለ። አብይ ጾም አብይ ጾም በሰው ስም የተሰየመበት ብቸኛው ሳምንት ይሄ ሳምንት ነው። ምን ይባላል ይሄ ሳምንት? ኒቆዲሞስ የሰው ስም ነው። መጻጉዕ ብለን እናውቃለን። ስም አይደለም፣ እንደው የደረሰበት የመከራ ስሙ ነው፣ በሽተኛ ማለት እናት አባቱ ባወጡለት ስም ተሰይሞ ያለ ሳምንት ይሄ ነው። ለምን ይመስላቸዋል? እግዚአብሔር የፈለጉትን በቀለመ ወርቅ ስማቸውን ይጽፋል፣ የመረጡትን በቃል ኪዳን ያጸናል። ወርቃማ በሆኑት በታላላቆቹ የአብይ ጾም ሳምንታት ውስጥ እጅግ በተዋቡት ሳምንታት ውስጥ አንዱን ቀን እንዲህ ተደረገ። 33 ዓመት ከሶስት ወር ባለው ዘመነ ስጋዌ ሶስት ዓመት ከሶስት ወር በተደረገው የወንጌል ስብከት ውስጥ ዋና ዋናዎቹ ሲጠቀሱ ኒቆዲሞስ በአንደኛ ተጠቀሰ። እሱ እኮ ስርናይ ነው፣ ማይከለ ክርዳድ የበቀለ ስርናይ፣ በንክርዳድ መካከል የበቀለ ስንዴ እግዚአብሔርን በማያምነው ክርስቶስን ባልተቀበለ ፈሪሳዊነት በተጠናወተው በረበናት አይሁድ መምህራን ሸንጎ ላይ የክርስቶስ የሆነ የአዲስ ኪዳን ሰው ብቻውን ኦሪት ባስረጃቸው ሰዎች መካከል አዲስ ኪዳን ያለመለመው ብቸኛ ሰው ስለሆነ ተሰየመ ስለዚህ እግዚአብሔር ሁለት አይረሳም አያቸው ትሰየም ያለሽ እዚህ የቆምሽበት ቀን ታሪክ አለው ጻድቁ ዋስ ይሆኑናል ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን እሱ ሰው አይረሳም አይጥልም ያስቀመጠውን የማይረሳ ጌታ በምድረበዳ ብንወድቅ በጫካ የኑሮ ውድነት መንቀሳቀሻ ቢያሳጣን በደዌ ዳኛ በአልጋ ቁራኛ አልጋ ላይ ብንወድቅ በፍትህ ማጣት ምክንያት እስር ቤት ብንወረወር እሱ ከኛ ጋር ይሆናል። አይሆንም? ወገኖቼ ይሆናል። አያችሁ፣ ስጋችንን ብቻ አይደለም አጥንታችንንም ይጠብቃል። ክርስትና ዘላለማዊ ነው ብያቸዋለሁ። ግን ምድራዊ በረከትም አለ። ለምድሩ ሌላ የለንም አባታችን ሆይ በሰማያት የምትኖር ብለን የምንጸልየው በምድር እሱን የሚተካ አባት ኖሮ አይደለም ከፍታው የሰማይ ስለሆነ ልዕልናውንና ክብሩን ለመናገር እንጂ የምድርን በረከት የእግዚአብሔር ነው የሰማይ በረከት ብቻ አይደለም፣ በምድር ላይ ባለ በረከት ይኸው ጸበል ጠጥተን ከስጋ ደዌ እየተፈወስን ነው። ስጋ ወደሙ ተቀብለን ደግሞ ከነፍስ ደዌ እንፈወሳለን። ስለዚህ እግዚአብሔር የነፍስም የስጋም ጌታ ነው፣ ፈጣሪ ነው። እግዚአብሔር በሕይወታችን ውስጥ በምድርም በሰማይም ከእኛ ጋራ ነው። በእርግጥ ምድር መከራ የበዛበት ነው። ስንፈተን ዝም ይላል፣ ፈተናውን እንድናልፈው እስከ መጨረሻ ግን ለሞት አይጥለንም። ተግሳጽ ይኖረናል ይኖርናል። ገሰጾሰ ገሰጸኒ እግዚአብሔር አለ ዳዊት። ለሞት ሰ በአቱ ይመጣውኒ በገሰጽስ ገዘጠኝ፣ ለሞት ግን አይልተወኝም። ህዝቦቹን ለሞት አይጠልም። ደስ የማይል ህይወትስ ልትኖር ለትኖር ትችላለ። በአሁኑ ሰዓት ደስ የማይል ሁኔታ ላይ ልትሆኚ ትችያለሽ። እግዚአብሔር ግን ያስቀመጠውን አይረሳም። አይረሳ አይተውሽም። አጥንትሽን ይጠብቃል። አንቺን አይደለም እግዚአብሔር ሁል ጊዜ ይመራል። ነፍስህንም ከመልካም ነገሮች ያጠግባል። አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ የመንገድ ላይ ቀዳሽ፣ ሰባራውን አዳሽ ጠጋኝ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን። ኢሳይያስ 18 11 ላይ እግዚአብሔር ይመራሻል። በመከራ ውስጥ ብትሆኝ አይተውሽም። እሳት ውስጥ ብትወድቅ አይተውሽም። ግን ለጊዜው ዝም ይላል። ፈተናዎች ይኖራሉ። ዝም ይላል ግን አጥንትሽ ሁሉ ጠባቂ ነው። አይገርም። የአጥንቶቻችን ጠባቂ አጽሞቻችንን ይጠብቃል። ከሞትን በኋላ አጽሞቻችን ይጠበቃሉ። በቅዱሳን አጽም የተሰሩት ተአምራት ከጨጌ ዮሐንስ ጀምሮ ብዙ ናቸው፣ በዚህ ሰዓት አይገለጹም። ስለዚህ ፍልሰተ አጽማቸው ተብሎ ሲጠቀስ ቀላል አይምሰላችሁ፣ ታቦት ወደ አዲስ መቅደስ የማስገባት ያክል ነው። ምክንያቱም ሰዎች የእግዚአብሔር ታቦት ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል መጽሐፍ አንትሙ መቅደሱ ለእግዚአብሔር እኮ ነው የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር መኑ ደመሮ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ ብርሃንን ከጨለማ ጋር የእግዚአብሔርን ታቦት ከጣዖት ጋር አንድ የሚያደርግ ክርስቶስን ከቤልሆር ጋር ማን አንድ ያደርገዋል የእግዚአብሔር ታቦት ቅዱስ ነው ይልና እናንተ ናችሁ ይላል ክብርና ምስጋና ለስሙ ይሁን ታቦት ማለት ማደሪያ ነው እግዚአብሔር ማደሪያውን ይጠብቃል ስለዚህ ጓዳሽ ስለጠበበ ፍትህ ማጣት ስላስጨነቀሽ ደዌ ስላልኮንበሰሽ ሰይጣን እየተነኮሰች ጭንቀት ስለከመረብሽ መከራው ስለበዛ፣ ፊትህን የሚያጨፈግግ ነገር ስለበዛ፣ ፍትህ ስለጠፋ እግዚአብሔር የለም ማለት አይደለም። ይጠብቃል። የሚጠብቅህ አይተኛም። እይደቅ ዘ አቅበክ ናሁ እይደቅ ሰው እይነቁን ዘያቅበው ለእስራኤል እስራኤልን የሚጠብቅ አይተኛም። ያንቀላ የሚጠብቅህ አይተኛም። የሚጠብቅሽ አይተኛም። አጥንትሽን ሁሉ ያጸናል ይላል መጽሐፍ። ክብርና ምስጋና ለስሙ ይሁን የአባቶቻችን አለ። ስለዚህ እግዚአብሔር ጠባቂ ነው፣ እግዚአብሔር መጋቢ ነው፣ እግዚአብሔር ሕይወት ነው። ውለታ አይረሳም። አሁን እዚህ ሳምንት ላይ የጠቀስ ነው ቅዱስ እንኳን ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። የአይሁድ ሸንጎ ላይ ነው የሚኖረው። አይሁድ ሸንጎ ላይ ጭንቀታቸው ክርስቶስን እንዴት ስለማስወገድ ነው። እሱ ደግሞ ተው ባይ ነው። ለዚህ ነገር ምልክቱ በሌሊት ተደብቆ ሄደው ምስጢረ ጥምቀትን፣ ምስጢረ ስጋዌን እጅግ አስደናቂውን ምስጢረ ቁርባን ተምሮ ተመለሰ። ከሰማየ ሰማያት የወረደውን መድኃኒት አውቆት መጣ። ሰው ካልተጠመቀ ወደ ሕይወት እንደማይገባ ተምሮ መጣ። ከዛም በኋላ የስቅለት ዕለት የክርስቶስን ሥጋ የመዳሰስ ጸጋ አገኘ። ክብርና ምስጋና ለስሙ ይሁን። ውለታ የማይረሳ አምላክ። በመከራዬ ቀን ስማኝ አድንህም አለው።